ሰላም ጤና ይስጥልን ክብራትና ክብራን፣ ለመሆኑ ይህን ያቁ ኖሯል። የትንሣኤ በዓል በዓለም ዙሪያ እንዴት ይከበራል? በግሪክ ምዕመናን ወደ ቤተ ክርስቲያን ይሰበሰባሉ። ሌሊት የኢየሱስ ክርስቶስን መሞት ለመዘከር መብራቶች በሙሉ ይጠፋሉ፣ ጨለማ ይነግሣል። ከዚያም በኋላ በመሠዊያው ላይም አንድ ሻማ ይበራል። ይህም ኢየሱስ ክርስቶስ የዓለም ብርሃን መሆኑን እንደ ምሳሌ ለማሳየት ይጠቀሙበታል። ከዚያም በኋላ በጉባኤው ለታደሙ ሁሉ ከመብራቱ እየተለኮሰ አብያተ ክርስቲያናት በሻማ ብርሃን ያሸበርቃሉ። ይህም ኢየሱስ ክርስቶስ ለሰው ልጁ ሁሉ ብርሃን እንደሆነ በሁላችንም ሕይወት ውስጥ ዘላለማዊ ብርሃን እንዳጸና በምሳሌነት ይጠቀሙበታል ግሪካውያኑ ከዛ በኋላ ርችቶችን ያፈነዳሉ የቤተ ክርስቲያን ደወሎችም ይደወላሉ ምዕመናኑም ክርስቶስ አኔስቲ እያሉ ያዜማሉ ይኸውም ክርስቶስ ተነስቷል በዚያ በመቃብር የለም ከሙታን ተለይቶ ተነስቷል ማለት ነው ወደ ፊሊፒንስ ልውሰዳችሁ። በሀገረ ፊሊፒንስ የኢየሱስ ክርስቶስ በዓል በአስገራሚ ሁኔታ ከሚከበርባቸው ሀገራት መካከል ተጠቃሽ ነች። በዚያ የሚኖሩ የክርስቶስ ወዳጆች የኢየሱስ ክርስቶስን ሕመም በመታመም ይጀምራሉ። በዕለተ ዓርብ አይሁዳን በኢየሱስ ክርስቶስ ላይ ያደረሱትን መከራ ለማሰብ ፈቃደኛ ሰዎች በመስቀል ላይ ይሰቀላሉ። የክርስቶስን ያህል መከራ ባይደርስባቸውም እጃቸውን ተቸንክረው መስቀል ላይ ይሰቃያሉ። መስቀል አደባባይ ብለው በሚጠሩት ተራራ በርካታ ሰዎች በመስቀል ላይ ይሰቀላሉ። ጩኸትም ይበረክታል። በርካቶችም በባዶ እግራቸው ይጓዛሉ። ይህንን ተግባር አብዝተው የሚተገብሩት በሰሜን ፊሊፒንስ ማኒሊያ በምትባል ቦታ የሚኖሩ የክርስቶስ ወዳጆች ናቸው። በዚያ የክርስቶስን ስቅለት በሚያስቡበት አደባባይ በብዛት ወንዶች በመስቀል ላይ የሚሰቀሉ ሲሆን፣ አንዳንድም ሴቶች ራሳቸውን መስቀል ላይ ይሰቅላሉ። ከሁለት እስከ ሶስት ኢንች በሚደርስ ሚስማርም ይቸነከራሉ። የክርስቶስን ስቃይ በትንሹም ቢሆን ይቀምሱታል። አሁን ደግሞ ወደ አንቲጓ ጓቲማላ ላስጉዛችሁ። የአንቲጓ ዜጎች የኢየሱስ ክርስቶስን ትንሣኤ ለማክበር ቀደም ብለው ይጀምራሉ። ከሰሞነ ሕማማት ጀምሮ ከተማዋ በተለያዩ የተዋቡ ቀለማት ያስውባሉ። በርካታ ምዕመናን ቀለማትን እያጣመሩ ከፍተኛ ትርጉም ያለው ስርዓትን ይፈጽማሉ። በዕለተ ዓርብም የኢየሱስ ክርስቶስን መከራ የሚያስታውሱ ግዙፍ መስቀል፣ የቅድስት ድንግል ማርያም መሪር ሐዘን የሚያመላክትና ሌሎች ቅዱስ ምስሎችን የያዘ ግዙፍ የእንጨት ሰረገላ በጎዳና ላይ ይወጣል። ይህ ግዙፍ ሰረገላ 3500 2500 ኪሎ ግራም ሊመዝን ይችላል። ታዲያ ሰረገላውን የሚሸከሙ ብርቱ ወንድና ሴቶች ይሳተፋሉ። አሊፋምብራስ በተባለ ቦታ ሲያልፍ የተወሳሰቡ የቀለም ምንጣፎች እየረገጡ ያልፋሉ። ይህም የኢየሱስ ክርስቶስን መከራና ሕይወት የሚያመላክት ተምሳሌትነት አለው። በሰረገላው ቀኝና ግራ በግዙፍ ማዕጠንት ጎዳናው ይታወዳል። ጭጋግማ ጭስ እስኪመስል ድረስ ውበትን ይላበሳል። ከተማዋም በአየር ላይ ለተመለከታት ግዙፍ ካቴድራል ትመስላለች። ሐምራዊ ልብሶች፣ የሀዘን ሙሾዎች ሰዎች በአብያተ ክርስቲያናትና በጥንታዊ መንገዶች ዝማሬዎችና ጸሎቶች ይከናወናሉ። የጌታችን የኢየሱስ ክርስቶስን ሕማም እና ትንሣኤ በዓለም ላይ በተለያዩ መንገዶች ወደ አንድ መስቀል ወደ አንድ ትንሣኤ በሚያደርሱ አስገራሚ መንገዶች ይከበራል። የዛሬን በዚህ አበቃን። ቸር ቆዩ።